ተወዳጇና ባለቅኔዋ ድምጻዊት እጅጋየሁ ሽባባው ወደ ሀገሯ ኢትዮጵያ እንዳትገባ ተከለከለች። ሀገሬ ኢትዮጵያ እንደደረሰች በመጣችበት የአሜሪካ አየር መንገድ ተመልሳ እንድትሄድ ተደረገ። ለምን? ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬ እንግዲህ ስለ ተወዳጇ ድምጻዊ እጅጋየሁ ሽባባው ወደ ሀገር ቤት መግባት መከልከልና ስላለችበት የጤና ሁኔታ አንዳንድ መረጃዎችን ወደ እናንተ ልናደርስ መተናል። መልካም ቆይታ ለቻናላችን አዲስ የሆናችሁ ተከታታዮቻችን ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያለን እኛ ወደ መረጃችን አቀናል። እንግዲህ ዛሬ ስለ ተወዳጇ ድምፀ መረዋዋና ባለቅኔዋ እጅጋየሁ ሽባባው ወደ ሀገር ቤት እንዳትገባ ስለመከልከል አንዳንድ መረጃዎችን ይዘን መጥተናል። መልካም ቆይታ። ጂጂ እንግዲህ ኢትዮጵያ ድረስ መታ ነበር። ነገር ግን ከአየር መንገድ እንዳትወጣ ተደርጎ በመጣችበት ፕሌን ነው ወደ ሀገር አሜሪካ እንድትመለስ የተደረገው። ለምን ለምን የሚለው ጥያቄ እንግዲህ ሁላችንንም ግራ ያጋባ ነበር። ነገር ግን በኢትዮጵያ አየር መንገድ የኢሚግሬሽን ዋና ኃላፊ የሆኑት አቶ ብርሃኑ በሰጡት መረጃ እንግዲህ በአብዛኛው በቤተሰቦቿ ምክንያት ወደ ኢትዮጵያ እንዳትገባ መፈለጉን ገልጸዋል። ህመሟም እንዳለ ሆኖ ወደ ሀገር ቤት መመለሷ ለእሷም ሆነ ለቤተሰቦቿ ጥሩ እንዳልሆነ ቤተሰቦቿ ባስገቡት አቤቱታ ምክንያት እንድትመለስ መደረጉን ገልጸዋል። ሄሎ ጤና ይስጥልን አቶ ብርሃን ሆኖት በኢትዮጵያ ኤርላይንስ የኢሚግሬሽን ዋና ኃላፊ በሙዚቀኛ እጅጋየሁ ሽባባው ጉዳይ ነበር። አንዳንድ ጥያቄዎች ግን ጠይቆት ነበር። ሙዚቀኛ እጅጋየሁ ሽባባውን በበሽታዋ ምክንያት እዚህ ሀገር እንዳልገባ አይሰማን እና ለምን እንደሆነ ልንጠይቅዎት ነበር። እንግዲህ ያው ብዙ ነገሩ በቤተሰቦቿ ያው ነገር ነው። አንዳንድ ነገሮች ለማለት ያክል ያው ይህ ወደ ኢትዮጵያ በዚህ በአየር መንገዱ በሰዎች ጭምር ነው የተገለከል። ከዚ ከአየር መንገድ ኢትዮጵያ ነው ወደ ነበረች፣ የምትመለስ የተደረገው። ምክንያቱም ብዙም ማለት ባልችልም ያው ግን ከቤተሰቦቿ ጋር የሚገናኛል ያው ከጤና ድክር ጋር ተያዘ ነው ድካን ወደ ሀገር ቤት መመለሷ እንደሷ ሆነ ለቤተሰቦቿ ጥሩ እንዳልሆነ መለስ ቤተሰቦቿ ማስገቦታ ቤቱና መሰረት ነው የምትመለስ የተደረገው ሙሉ የቤተሰቦቿ ፍላጎት እንደሆነና የአይምሮ ሁኔታዋን ቢሆን አሁን ላይ ጥሩ አለመሆኑን እንዲሁም አሳሳቢ ሁኔታ ላይ መሆኗን ቤተሰቦቿ ቅሬታ በማስገባታቸው ምክንያት እንደሆነና ለእሷም ትልቅ አርቲስት እንደመሆኗ ለሀገር ካበረከተችው አስተዋጽኦ አኳያ የኢትዮጵያ መንግስትም ቢሆን ከሌላ የማድረግ ኃላፊነት እንዳለበት የቤተሰቦቿን ቅሬታ ሰምቶ እንድትመለስ ማድረጉን እንግዲህ ኃላፊው ገልጸዋል። እንግዲህ ተወዳጇ ድምጻዊት እጅጋየሁ ሽባባው ትውልዷና እድገቷ በለምለሚቷ በመልክዓ ምድር አቀማመጧ አጃይብ ከምታሰኘው በሀገረ አገው ምድር ቻግኒ ከተማ ነው። ጂጂ በፍልቅልቅነቷና በየዋህነቷ እንዲሁም አዛኝ በመሆኗ ትታወቃለች። እንግዲህ ሙዚቃን የጀመረችው ገና በልጅነቷ ነበር። አስተዳደጓ በቤተ ክርስቲያን ሲሆን በቤታቸው ውስጥ ቤታቸው ውስጥ ለወንድሟ የተቀጠረው መምህር እሷንም ያስተምራት እንደነበር ገልጻለች። ዳዊትም ደግማለች። ቤተ ክርስቲያንንም በመዝሙር ታገለግል ነበር። ቤታቸው ውስጥ እሷን ጨምሮ አስር ወንድምና እህትም ነበሯት። እናም በጊዜው በአካባቢያቸው ላይ ኪነ ጥበባዊ ተግባራት የሚያከናውኑበት ወይም የሚሰሩበት ቦታ ባለመኖሩ ምክንያት በቤታቸው ውስጥ የኪነ ጥበብ ቡድንን አቋቁሞ ቲያትርን፣ ውዝዋዜንና እንዲሁም አንዳንድ ስፖርታዊ እንቅስቃሴዎችንም ያደርጉ ነበር። ይህንን ተግባራቸውን እንግዲህ ወላጅናታቸው በጣም ታበረታታቸው እንደነበርና በአንድ ወቅት የስፖርት ማሊያም ጭምር ገዝታላቸው እንደነበር ጂጂ አንድ ወቅት ላይ ባደረገችው ቃለ መጠይቅ ገልጻም ነበር። ለቻናላችን አዲስ የሆናችሁ ተከታታዮቻችን ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያለን እኛ ወደ መረጃችን አቀና። ይህች ባለቅኔ እንግዲህ በዘፈኖቿ ያደገችበትን አካባቢ ቁልጭ አድርጋ ለዓለም ሕዝብ ለማስተዋወቅ የቻለች ጎበዝ ድምፃዊ ናች። ጂጂ ዘፋኝ ብቻ አይደለችም የግጥምና የዜማ ደራሲም ጭምር እንጂ። ይህች ባለቅኔ ወላጅ አባቷ በፍጹም ዘፋኝ እንድትሆን አይፈልጉም ነበር። ለዛም በአንድ ወቅት አንድ አባት ጋር ወስደው አባ እባክዎ ይምከሩልኝ ይህች ልጅ ዘፋኝ ካልሆንኩ እያለች ነው እንዳሉና እሳቸውም አይ ማን ያውቃል፣ ምናልባት እኮ መክሊቷ ሊሆን ይችላል እንዳሏት። እናም ወደ እሷ ጠጋ ብለው ልጄ ለምን ስዕል ወይም ድርሰት ነገር አትሞክሪም ብለዋት እንደነበር ገልጻለች። ነገር ግን እሷ በውስጧ የሙዚቀኝነት ፍላጎቷ አይሎባት ከቻግኒ ወደ አዲስ አበባ መጣች። ከዛም በሰሜን ማዘጋጃ አካባቢ በሚገኘው ሴንቲ ሜሪ ትምህርት ቤት ተመዝግባ መማር ጀመረች። ነገር ግን ትኩረቷ ሙዚቃና ቲያትር ላይ በመሆኑ ምክንያት በቀሪ ብዛት ከትምህርት ቤቷ ልትባረር ችላለች። ከዛም ደግሞ ወደ ኬንያ ተጉዛ እስከ 12ኛ ክፍል የተማረች ሲሆን በወቅቱ የ12ኛ ክፍል መልቀቅ ያለመፈተን ገንዘብ ያስፈልግ ነበርና እሱን መክፈል ባለመቻሏ ምክንያት ሳትፈተን ቀርታለች። በትምህርቷ ብዙም ያልገፋችው ባለቅኔ በሙዚቃው ግን በሙዚቃው ዓለም ግን ተራቃበታለች። አቅሟን ለዓለም ሕዝብ ማሳየት ችላለች። በልጅነቷ ዘፋኝ ከመሆን ምንም የሚያግዳት ነገር እንደማይኖር ታምን የነበረችው ጂጂ ኬንያ በነበረችበት ወቅት የራሷን ባንድም አቋቁሟ ነበር። አባቷ የቤተ ክህነት ሰው ስለነበሩ ነበር እንግዲህ ልጃቸው ድምፃዊ እንድትሆን ያለመፈለጋቸው ምክንያት ነገር ግን በስተመጨረሻ ከመሆን እንደማያግዷት ባመኑ ጊዜ የተለያዩ ነገሮችን ያደርጉላትና ይደግፏት ነበር። ጂጂ በጥረቷ የተለያዩ የሙዚቃ ባለሙያዎችን ፈልጋ በማናገር ሙዚቃ እንደምትችልና ዘፋኝ መሆን እንደምትፈልግ ትገልጽላቸው ነበር። ለመጀመሪያ ጊዜ ፀሐይ የተሰኘው አልበሟን አሳተመች። ስራው ቆንጆ ቢሆንም በሰዓቱ ከተለመደው የሙዚቃ ስልት አንጻር ለየት በማለቱ በወቅቱ ብዙም አልተሰማም ነበር። ከዛም እንግዲህ ጂጂ የተሰኘ አልበሟን ሰራች። በዚህ አልበም ውስጥ ከኮረዳነት ጀምሮ እስከ ወጣትነት ዘመኗ የሰማቻቸውን ያየቻቸውን፣ እንዲሁም የተሰማትን ስሜቶች በሙሉ አንጸባርቃበታለች። እንግዲህ ወደ ትዳር ሕይወቷ ስንመጣ ከታዋቂው ኮምፖዘር ቢል ጋር ትዳር መስርታ አንድ ወንድ ልጅ የወለደች ሲሆን ከቅርብ ጊዜ ወዲህ ተለያይታ ልጁን የማሳደግ መብቷ ተነጥቆ ብቿን መኖር ከጀመረች ቆይታለች። እንግዲህ ከዛ ጊዜ ጀምሮ ነው ቀስ በቀስ የጤና እክሉ የገጠማት እንግዲህ በሚያሳዝን ሁኔታ የአደንዛዥ እጽ ሱሰኛ ሆና ማገገሚያ ገብታ እንደነበር ሁሉ በአንድ ወቅት ሲነገር ነበር። ይህ ጉዳይ መነጋገሪያ ሆኖ ሰንብቶም ነበር። አሁን ደግሞ እንግዲ የካንሰር በሽታ እንዳለባትና እሷ ወደ ኢትዮጵያ መታ መኖር ብትፈልግም እንግዲህ ቤተሰቦቿ አይሆንም ብለው የአይምሮዋ ሁኔታ ጥሩ አይደለም፣ እዚህ መሆን የለባትም በማለት እንግዲህ በመጣችበት አውሮፕላን ከኤርፖርት እንድትመለስ እንዳደረጉ አሰምተናል። ለቻናላችን አዲስ የሆናችሁ ተከታታዮቻችን ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያለን እኛ ወደ መረጃችን አቀናል ምናልባትም እኮ የአይምሮ ጤና ጉዳዩ ሀገሯ ስትገባና ና ወዳደገችበት መንደር ስትመለስ እንደዛ በቅኔ ያዘመችባቸውን መችባቸውን ውብ ቦታዎች እንደዛ በቅኔ ያዘመችባቸውን መችባቸውን ውብ ቦታዎች ስታይ ወደ ራሷ ልትመለስና የጤና የጤና ሁኔታዋ ሊስተካከል ይችል ይሆናል። እንግዲህ ቤተሰቦቿ አማኝ የቤተ ክርስቲያን ሰዎች እንደመሆናቸው መጠን በቤተ ክርስቲያን ጸሎት እየተደረገላትና ጸበል እየተጠመቀች መዳን ትፈልግ ይሆን ይሆናል እንግዲህ ቤተሰቦቿ ለምን ወደ ሀገር ቤት እንድትገባ እንዳልፈለጉ ግልጽ አይደለም። ሕመሟንና እሷን ከህዝብ ደብቆ በሰው ሀገር ቤት ቆልፎ ማስቀመጥ ይህችን ባለቅኔ ያድናታል ማለት አይቻልም፣ ሕመምን ያባብስባታል እንጂ። እንግዲህ ውድ የቻናላችን ተከታታዮች በዚህ ርዕሰ ጉዳይ ላይ እናንተ የተሰማችሁን አስተያየት እንድትሰጡ እድሉን ሰጥተናችኋል። ለማንኛውም እንግዲህ የኢትዮጵያ ሕዝብ ይህችን ድምፃዊ በጸሎት ይተባበራት ለማለት እንወዳለን ካለችበት የጤና ሁኔታ አገግማ ለእናት ሀገሯ ያበቃት ዘንድ እየተመኘን ለዛሬ የያዝነውን መረጃ ከወዲው አገባደድን። መልካም ጊዜ። ቸር ያሰማን። ኢትዮጵያ